አባ ክርስቶስ አባ ክርስቶስ አባቱ መላክ ምክሩ እናቱ ወለተ ማርያም ይባላሉ። የስሙ ትርጓሜ መሲህ የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት ነው። ሀገሩ ኢትዮጵያ ሲሆን የተወለደበት ልዩ ቦታ በደወሎ ክፍል ሀገር ዳውንት ትባላለች። ሁለቱ እግዚአብሔርን በመፍራት እንደ ዘካርያስና እንደ ኤልሳቤጥ፣ እንደ ስሞንና እንደ አቅሌሰያ፣ እንደ ጸጋዛብና እንደ እግዚሃርያ በጽድቅ የሚኖሩ ነበሩ። ልጅ ባለመውለዳቸው የሚያገለግል ደግ ልጅ እንዲሰጣቸው በጾም በጸሎት ፈጣሪያቸውን ሲጠይቁና በድንግል ማርያም ምልጃ ሲማጸኑ ኖሩ። እግዚአብሔርም ማዘናቸውን ሰምቶ ልመናቸውን ተቀብሎ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸንሶ ታህሳስ 8 ቀን ተወለደ። በተወለደም ጊዜ ታላቅ ተአምር ተደረገ። እንደ ተወለደ ተነስቶ በእግሩ ቁሞ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ሶስት ጊዜ አመሰገደ። ዘጠኝ ጊዜም ለስሉስ ቅዱስ፣ ለድንግል ማርያምና ለመስቀለ ክርስቶስ ሰግዷል። ከዚያም ዕለት ጀምሮ በቅዱስ ሚካኤል ጠባቂነት በመልካም አስተዳደግ አደገ። ዕድሜውም ለትምህርት ሲደርስ በአምስት ዓመቱ አባቱ ኪሪያኮስ ወደሚባል መምህር ወስዶ አስተምርልኝ ብሎ ሰጠው። ይህም መምህር አንድ ልብስ ለብሶ ስሳ ዓመት በአንድ ዋሻ የተቀመጠ ጻድቅ ሰው ነበርና የመጽሐፍትን ትርጓሜ በሚገባ አስተማረው። አስቀድሞ አባቱ እንዳመጣውም ጸሎተ ቡራኬ አድርሶና መርቆ ለቤተ ክርስቲያን አምድ ጽኑ ይሆናልና ብሎ ትንቢት ተናግሮለት ነበር። በዕለተ ሰኒ ፊደልንና መልእክተ ሐዋርያን አስተማረውና በአንድ ሰዓት አጠና ነው። ከዚያም ግብረ ሐዋርያትን፣ መልእክታተ ጳውሎስንና መዝሙረ ዳዊትን አስተማረው። አብርሃ ሎቱ ጳራቅሪጦስ መንፈሰ ጽድቅ መሳከ ወልቡናሁ ወህሊናሁ ንጹህ እንዲል ገድለ እስትንፋሰ ክርስቶስ ዘሰኑይ አንድ ምዕራፍ 25 ቁጥር ላይ የእውነት መንፈስ ጳራቅሪጦስ ንጹህ የሆነ የልቡናንና የልቡናውንና የህሊናውን መስኮት ከፈተለን። በዚህ ሁኔታ ትምህርተ መጻሕፍትን ከነ ትርጓሚያቸው በሚገባ በሰባት ዓመት ጨረሰ። አባቱም አባ ማርቆስ ወደሚባሉ ጳጳስ ወሰደው። ጳጳሱም በመምጣቱ ተደስቶ መዓርገ ዲቁና ሾመው። እዚያም ዕለት ጀምሮ ከአባቱ ከቀሲስ መላከ ምኩሮ ጋር በደብረ አስጋጅ እየተላላከ ለብዙ ዓመታት ተቀመጠ። ከዚያ በኋላ ይህን ዓለም ንቆ ከአባቱ ተሰናብቶ በአስራ አራት ዓመቱ ወደ ገዳም ገባ። ሲሄድም መላከ እግዚአብሔር አሌፍ ንጹሐን እለ ንጹሐን በፍኖቶሙ የሚለውን መዝሙር መቶ አስራ ስምንት ቁጥር አንድ ላይ እያለ መርቶ ወደ ሀይቅ ገዳም አደረሰው። አባ እስትንፋሰ ክርስቶስን ጸሎተ ሙሴን ደግሞ ያለመርከብ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመና በዚያው አደረ። በነግ መነኮሳት አግኝተው ሰላምታ ሲሰጡት ወደ አበምኔቱ ውሰዱኝ አላቸው። እነሱም ወስደው አገናኙት። አበምኔቱም ባርኮ ወደ ምንኩስና መጣ መጣህ ሲል ጠየቀው። እርሱም አዋ አባቴ ፍላጎቴን አውቀኸዋል አለው። ጸንተህ እና ታግሰህ በገዳም ተቀመጥ አለው። እስትንፋሰ ክርስቶስም ከማንኛውም ክፉ ነገር ተለይቶ ለመነኮሳት በመላላክ ለሶስት ዓመት ተቀመጠ። ከዚያ በኋላ ፍጹም ትህትናውን መነኮሳት መስክረውለት ሥራተ ምንኩስናን በአስራ ሰባት ዓመቱ ተቀበለ። ከምንኩስናውም በኋላ ወደ ጳጳስ ሄዶ ማዕርገ ቅስና ተሾመ። ጳጳሱም ትህትናውን አይቶ ከጥቂት ቀናት በኋላ ኤጲስቆጶስነት ሾመው። ከዚያም በጾም በጸሎት ተጸምዶ በምድረሻዋ ጋንንትን በማውጣት ህሙማንን በመፈወስ እንደ ቅዱሳን አዋርያት በርኩሳን መናፈስት ላይ ፍጹም ስልጣን ነበረው። ለጸሎትም እጁን ሲዘረጋ አስሩ አስሩ የእጁና የእግሩ ጣቶች እንደ ፀሐይ ያበሩ ነበር። በጸሎት ሰዓት ክርስቶስን ሁልጊዜ ያየው ነበር። መላእክትንም ጸሎቱን ለማሳረግ ምግባሩን ለማየት ወደ እርሱ ይመጡ ነበር። ከዕለታትም አንድ ቀን ጌታ ተገልጾ አስሩ ቃላትና ስድስቱ ቃላት የጻፉበትን የጻፉበትም ወይም የተጻፉበትን ጽላቶች ሰጠውና ከእግዚአብሔር ጋር እስከ ሰባተኛው ሰማይ አብሮ ሰጠውና ከእግዚአብሔር ጋር እስከ ሰባተኛው ሰማይ አብሮ አረገ። እግዚአብሔርም ወልደ አብ ወልደ ማርያም መባሌን በኢትዮጵያ አውራጃዎች አስተምርሮ ሚካኤልን እና ገብርኤልን ባለ ደረባነት ሰጠው። ከደግነቱም የተነሳ በአንድ ቀን ዋንዛ፣ ወይራና ግራር ተክሎ ለመፍቀደ ቅዳሴ አድርሷል። ስንዴም ዘርቶ በአንድ ቀን ለስርዓተ ቅዳሴ አድርሷል። ከእለታት አንድ ቀን ሲጸልይ አቡነ ተክለ ሃይማኖትና አቡነ ገብረ መንፈስ ቅዱስ ተገልጸውለት ስለ ነገረ ስጋዌና ስለ ሁለት ልደት ጠይቋቸው አስረድተውታል። ከእለታት አንድ ቀን ቅዱስ ሚካኤል ወደ መንበረ ጸባወት በደመና ጭኖ አደረሰው። እግዚአብሔርም ከአብርሃም ጀምረው ያሉ አበውን ባርኩት አላቸውና ባረኩት። ከዚያም ተመልሶ በኢየሩሳሌም ምድራዊት ክርስቶስ ልዩ ልዩ ተአምር ያደረገባቸውን ቅዱሳት መካናት ጎብኝቷል። በኢትዮጵያ ምድር ተመልሶ በሩሃ፣ በትግራይ፣ በሸዋ፣ በጎንደርና በጎጃም እየተመላለሰ ወንጌልም በመስበክ ቅዱሳት መካናትን ጎብኝቷል። ወካይበ ጸለየ አቡነ እስትንፋሰ ክርስቶስ ተሳጢሞ ውስተ ተባሂድ ተሳተ ዓመት ተወይ ቤ ኦ እግዚ ኢየሱስ ክርስቶስ መሃር ሊተ ሰብይ ኢትዮጵያ እንዲል ገርለ እስትንፋሰ ክርስቶስ ዘጠኝ ስራ አንድ ጌታዬ ኢየሱስ ክርስቶስ ሆ የኢትዮጵያን ሰዎች ማርልይ ብሎ ለዘጠኝ ዓመት በአባይ ባህር በእራሱ ተዘቅዝቆ ጸለየ። ከዚያም ጌታችን ተገልጾ እምርላለሁ ብሎ ቃል ኪዳን ሰጠው። ከዚህ በኋላ ወደ ዳውን ተመልሶ ሲሄድ የአባይ ውሃ እንደ ባሕረ ኤርትራ በቀኝ በግራ እንደ ግርግዳ ሆኖለት ተሻገረ። በጉዞውም ወቅት ልብሰ ክርስቶስ ከተባለው ደቀ መዝሙሩ ጋራ ሲጓዝ ቢመሽበት፣ ኦ ፀሐይ አውገስኮኪ በኃይለ እግዚኤ ኢየሱስ ክርስቶስ ከመጥቁም የዲታ ይዜ በከመቆምኪ ቀዳሚ ለእያሱ መስፍን በሀገረ ገባኦን ፀሐይ ሆይ በሀገረ ገባኦን ለእያሱ እያሱ መስፍን እንደ ቆምሽ ዛሬ ትቆሚ ዘንድ በጌታዬ በኢየሱስ ክርስቶስ ኃይል አውግዥሻለሁ አላት። ገር ለእስትንፋሰ ክርስቶስ 917 በዚህ ጊዜ ቆማለት ወደ ቦታቸው በብርሃን ገብተዋል። ከዚያም 33 ዓመት ሲሞላው ወደ ደብረ ድባ አበምኔት ሄዶ ስርዓተ ምንኩስናን ቆብና አስኬማን፣ ቅናትን፣ ቀሚስን መታጠቂያን መስቀልን፣ በትርን፣ ጭራን፣ ስዕልን ተቀብሎ ደብረ ቀርሜሎስ በምትባል ገዳም ተቀመጠ። በጾመ ኢየሱስ እህል ውሃ ሳይበላ ይጾም ነበር። ልዩ ልዩ ታምራትን ሲያደርግ ኑሮ እለተ ረፍቱ ሲደርስም እመቤታችን ሰላምታ ሰጥታ ከአርባ ቀን በኋላ ወደ እኔ ትመጣልህ አለችው። ከዚያም ጌታችን ወደ እሱ መጥቶ የምትለምነኝን ሁሉ አደርግላለሁ አለው። እስትንፋሰ ክርስቶስም ለሐጣን ተስፋ የሚሆን ልመናን አቅርቦ የምሕረት አስራትን ስጠኝ አለው። ጌታችንም ዝክህር የዘከረውን መታሰቢያን ያደረገውን ስምህን የጠራውን መጻፈ ገድልህን የጻፈውን ያጻፈውን የተረጎመውን ያነበበውን ያስነበበውን በፍጹም ልቡናው አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ብሎ የጸለየውን ለቤተ ክርስቲያንህ ዘይት፣ ዕጧ፣ ፍጣን፣ መብራት፣ ስንዴ የሰጠውን ኃጢአቱን ይቅር እለዋለሁ፣ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ተስፋ መንግሥተ ሰማያትን አወርሰዋለሁ። በስምህ ለተራበ ያበላ ለተጠማ ያጠጣውን ድሃም ቢሆን ሀብታም ያለፈውን ኃጢአቱን አላስብበትም ብሎ ቃል ኪዳን ገባለት። ይህንም ቃል ኪዳን የተቀበለው በብሔርያዋን ውሎ ነው። ነገሩን ጨርሶ ወደ ደብረ አስጋጅ ተመለሰ። ከዚያም ደቀ መዛሙርቱን ሰብስቦ መመሪያና ትምህርትን ሰጥቶ ቅዳሜ ለእሑድ አጥቢያ ሦስት ሰዓት ላይ ነፍሱ ከስጋው ልትወጣ ስትቃረብ እመቤታችን ከቅዱሳን ጋራ መጣች። ጌታችንም እልፋ አይላፋት መላዊትን አስቀጥሎ መጥጦ እንደገና መታሰቢያህን የሚያደርግ ሁሉ ባይ ረእሳትን ይለፍ በቃል ኪዳንህ ተማጽኖ የሚለምነኝን እስከ 17 ትውልድ እምርልሃለሁ። መጽሐፈ ገድልህን በቤቱ ያስቀምጠውን በኢየሩሳሌም ሰማያዊት ይቆርባል ስሙንም በሕይወት መጽሐፍ እጽፈዋለሁ። ርኩሳን መናፈስትም አይቀርቡትም። ተላላፊ በሽታ ቸነፈር፣ የውሃ መታጣት፣ የልብስ እርዛት፣ ሌጊዮን የተባለ ክፉ ጋኔን ወደ እርሱ አይቀርቡትም። ሩፋኤልና ፋኑኤል እስከ ለተረፍቱ ይጠብቁታል። መጽሐፈ ግርልህን የያዘውን የልቡን መሻት አላሳጣውም ሲል ብዙ ቃል ኪዳን ገባለት። ለዝክረ ነገር ጥቂቱን ጻፍ ነው እንጂ የብዙ ቃል ኪዳንና ትሩፋት ባለቤት ነው ሲሉ መተርጉማን ይናገራሉ። በመጨረሻም ቦታውን እንደ መሶብ አንስቶ ካስባረከ በኋላ አየሩ በቅዱሳን መላእክት ተሞልቶ እያለ በሰላም አረፈ። ጽጉራን አበውና ደቀ መዛሙርቱ በክብር ገንዘው ቀብረውታል። የእረፍቱ መታሰቢያ ሚያዚያ ዘጠኝ ቀን ነው። አባ እስትንፋሰ ክርስቶስ በጾም በጸሎት መኖሩ፣ ልዩ ልዩ ታምራትን ማድረጉ፣ ከፈጣሪው ቃል ኪዳን መቀበሩ፣ ለሀጣን ተስፋ መሆኑ፣ በባህር ውስጥ መጸለዩ ሲነገርለት ዛሬም በኢትዮጵያ በባህር ዳርና እንዲሁም በአዲስ አበባ እንዲሁም በተለያዩ ቦታዎች የመታሰቢያ ቅዱሳት ገዳማትና የጸበድና የእምነት የገድላትና የተአምራት ልዩ ልዩ ስጦታዎች አሉ። የጻድቁ በረከት በህይወታችን እንዳይለየን መልካም ፈቃዱ ይሆንልን። ገብረመስቀል ሚዲያ ነው። ሰብስክራይብ፣ ላይክ እና ሸር አድርጉ። ቤተሰብ ሁኑ። ለሁሉም አዳርሱ። ሰላም። እግዚአብሔር ከሁላችን ጋር ይሁን። የጻድቁ በረከት